ሰላም ነው ወዳጆቼ፣ ወዳጆች፣ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት የሲዳማ ምግብ የሆነውን የሚሆነውን ቡርሳሜን ነው። ስለዚህ በቤታችን ቀለል አድርገን እንዴት አድርገን ቡርሳሜን እንሰራለን የሚለውን ነገር አብረን ያለን ሁላችሁም ዛሬ እንግዲህ ቡርሳሜያችንን ቀለል አድርገን ነው የምንሰራው። ስለዚህ የሚያስፈልገን ግብአት እዚጋ አዘጋጅቻለሁ። ጎመን ያስፈልገናል። እንዲሁም እዚጋ ሚስተር ቡላ አለ። በውሃ አርሳችሁ ዱቄት ከሆነ ያላችሁ አርሳችሁ እንደዚህ የተፈረፈረ ቡላ ያስፈልጋችኋል። ከዛ በመቀጠል እንግዲህ ስጋ አዘጋጅቻለሁ። ቀይ ሽንኩርት፣ ቃሪያ፣ ቀይ ካፋር አድርጌ ላሳያችሁ አንድ አምስት ስድስት ፍሬ የሚሆን ነጭ ሽንኩርትና ጥቂት ዝንጅብል ቅቤ ኮሪማ ጨውና ዘይት ነው ያዘጋጀውት። ብረታችን ጥደን ትንሽ ጋል ሲልልን ዘይት እናረጋለን። ጥቂት ዘይት እንደዚህ የሚያክል ምክንያቱም በኋላ ላይ ቂቤ ስለምንጨምር በደንብ እንዳይበዛብን ከቂቤው ጋር ከዛም ዘይት ይታያቸዋል። ከመሀል ሸሽቶ ወደ ዳር ሲሆን የዛን ጊዜ ግሏል ማለት ነው። ልክ ሲግልልን የከተፍነውን ስጋ እንጨምርና ጠበስ ጠበስ እናደርገዋለን። የጥብስ ቃና እንዲኖረው ይሄን የምናደርገው እንደዚህ አርገን ተዋለን። ከዛ ከታች ይበስልልን የዛን ጊዜ እናማስለዋለን ምክንያቱም እንዲጠበስ ስለምንፈልግ ወዲያው ወዲያው እናማስለው ውሃ በጣም እንዳያወጣብን ስጋኔ ቀይ ስጋ ብቻ አደረኩት ጮማ ስለማንፈልግ ነው ከፈለጋችሁ እናንተ ጮማም ትንሽ ጣል ብታረጉበት በደንብ ያጣብስላችኋል ስጋውን አነስ አነስ አርጊን ደግሞ ስጋውን እየከተፍኩት ምክንያቱም ከቡላው ጋር ሲነሳ በማንኪያ ስጋውንም ጎመኖንም ቡላውም አንድ ላይ ሆኖ እንዲነሳ ማለት በጣም ትልቅ ስጋ ካደረገ አንዱ ስጋ ብቻ ማንኪያውን ይሞላው እና ብዙ ተገቢ ያክል ቡላ ወይም ጎመን አብረን ልናነሳ እንችላለን። በዛ ነው እንግዲህ አነሳነስ ያደረኩት። ከዛ ልክ እንደዚህ ሲጠበስልኝ ያችዋል እንደዚህ የጥብስ ከለር ሲይዝ ቀይ ሽንኩርቱን ጨምራለሁ። እሱን አብሬ ጠበስ ጠበስ ታደርገዋለሁ። ከዛ ወዲያው ነጭ ሽንኩርቱን እንደዚህ ጨምራለሁ። ከዝንጅብል ገጭ የፈለግኩትን እንዲያገኘው እንደዚህ ሱም እንደዚህ ጠበስ ጠበስ ካረግን በኋላ አብረን ውሃችንን እንከልሳለን። የሞቀዋል ላይ እንከልሳለን። መጠበሱ በጣም ትልቅ አስተዋጽኦ ጣዕሙ ላይ የሚሰጠው ሲቀቀልና ሲጠበስ ሰፉ ላይ ጣዕም የለውም። እዛ እንደዚህ ጨምርና እንዲበስል አረጋለሁ ስጋው። ከዛ ተንተክትኮ ስጋው ሲበስልልን በቂ ነው ብለን ስናስብ መብሰሉን ጎመኑን እንጨምራለን። ጎመኑን እንደምታዩት በጣም ድቅቅ አላረጉትም። በጣም ደግሞ ገርደፍ ገርደፍ ያለ አይደለም። ይታያችኋል። እንደዚህ አይነት መልኩ በቀጫጭኑ የከተፍኩት ሲበስል ወልታይ ስለሚወድ ችግር የለውም። እንደዚህ ሙሉት ልባችሁ ስንከድ ነው ኩምሽሽ ይላል። በእንፋሎቱ ከዛ እንደዚህ ኩምሽሽ ስንልል እናማስለዋለን። ማስለዋለን። ታያችኋል። አረንጓዴ ደስ አይልም። መጨረሻ ነው የሚያምረው ከለሩ። የምናደርገው ጎመኑ በጣም ብስል አላረገውም ነገር ግን ውስጡ ያለው ደግሞ መረቅ ትንሽ ጎመኑን በሰል አድርጎልኝ ነገር ግን ቡላውን ራስ ነገር እንዲያደርግ ልኝ ትንሽዬ መረቅ ማግኘት እፈልጋለሁ። እዛ በቂ ነው ብዬ አስባለሁ። ጎመኑን አብስሎ ቡላውን ለማራስ መረቁ። ስለዚህ ምን አረጋለሁ? እዚህ ጋር አሁን ጨው እንደዚህ ጨምራለሁ፣ ትንሽዬ ኮሪ ማረጋለሁ። እዛ በቃ መጨረሻ ላይ ቅቤያችንን፣ ቃሪያችንን ጨምረን ቀማምሰን ኦኬ ከሆነ ጨው ማውጣት ነው ይሰጣቸዋል አሁን በቂ ነው ብዬ የማስበውን ያህል ወይም ደግሞ እኔ እንደምፈልገው ያክል በስሎልኛል። ስለዚህ ምን አደርጋለሁ መሰላችሁ፣ ይታቸዋል መረቅ አለው። ይህን መረቅ እፈልገዋለሁ እኔ በጣም ብዙ ቅቤ መጠቀም ስለማልፈልግ ቡላው ላይ ቡላውን የሚያርስልኝ ይሄኛው መረቅ ነው ማለት ነው። ስለዚህ አሁን የመጨረሻ ግብአት ምንጨምራለው ቃሪያና ቅቤ ጨምራለሁ። እንደዚህ ቃሪያ ጨምራለሁ። እዛ ቅቤ ያረጋለሁ ሁለት ማንኪያ ቅቤ እጨምራለሁ። አሁን ይበቀዋል። ከድነዋለሁ አ ወጣዋለሁ ጎመኑን እና ስጋውን የሰራሁትን። አሁን ምን እንጥላለው መሰላችሁ እዚህ ጋ መጥበሻ ጥድ፣ እና ቡላውን ደግሞ አምስት አምስት አድርጓለሁ። አሁን ደግሞ ምን እናደርጋለን መሰላችሁ፣ ሲግል እንደነገርኳችሁ መጥበሻው እንደዚህ ቡላውን እናደርጋለን፣ እናምሰዋለን ቡላውን ወይም ደግሞ እናበስለዋለን። በተቻለ እንደዚህ የባጎለ ነገር ካለ ርስፍርስ እናረገዋለን። ከፈለጋችሁ እንደ ብራብራት ማነኮር ትችላላችሁ። ከፈለጋችሁ እንዳተካኖ እንደዚህ ያርጋችሁ በመጋገር ወይም ደግሞ ከላይ እንደዚህ ግልብጣ አርጋችሁ ማብሰል ማብሰል ትችላላችሁ። ዋናው ቁም ነገሩ ቡላ ማብሰሉ ነው። እንዳይደርቅብን ቅድም እናደርገዋለን ለመብሰል ቡላ ምንም ጊዜ አይፈጅበትም ታውቃላችሁ እንደ እህል ስላልሆነ ስለዚህ እንደዚህ አርገን አሁንም ብትናርገን እንደ ቀድሙ እናበስላለን የመጨረሻው ይሄንንም ታያችኋል እንደዚህ ግልብጥ እርግጠኛ የምንሆነው ስንገለብጠው መብሰሉ ሁሉም ቡላ በጣም እርግጠኛ እንሆናለንእና እና ስለዚህ በእንደዚህ አይነት መልኩ ብናደርገው ሞሬ ይሻለ ነው አሁን ይበቃዋል ይሄን እንደዚህ ጨምረውና አሁን አሁን የሚበቃኝን ያህል እንዴት ቀንሼ እንደምሰራ አሳያችኋለሁ። አሁን ቡላችን ሰርተን ጨርስናል። እንዲሁም ጎመና ስጋውን ማብስለናል አብረን። ስለዚህ ሰርቭ ነው የምናደርገው ምናደርጋ ለመስላችሁ እኔ የምፈልገው ማቅርበት ሳህን ላይ እንደዚህ መጀመሪያ ቡላውን አወጣዋለሁ እንደዚህ ከታች አደርግና ከዛ በመቀጠል እንደመሰላችሁ ማደርገው እዚህ ጋር የሰራሁት ጎመን አለ አይደለ። ጎመኑን እስከ መረቁ አረግበታለሁ እንደዚህ፣ ከመረቁን በደንብ አረግበታለሁ። ምክንያቱም እንዳያችሁት በጣም ተያይዞ አይደለ ቡላው። ስለዚህ በመረቁ ፍርፍር ይላል። እንደዚህ አርግበታለሁ። ከላይ ቡላ አረግበታለሁ። እንደዚህ ሽፍን በቡላ ለመደም እንዲያመቸኝ እንደዚህ ዞር ላርገው። እንዴ ካረግም በኋላ ኖርማሊ እዚህ ጋር በባህሉ የሚደረገው ቅቤ ነው። እኔ ግን በቅቤው ፋንታ ቅድም ያሳዩዋችሁ እንደገና መረቅ አመጣና እንደገና እንዲያርስል ማለት ነው። እንደዚህ ፍስስ አርግበታለሁ። ጨዋለው የተቀመመ መረቅ ነው። የስጋና የጎመን መረቅ ነው። በጣም ቆንጆ ጣም ነው የሚሰጠው ለቡላው። የመጨረሻ በጣም ነው የምትወዱት እናንተ። ብዙ ቅቤ እንደኔ መመገብ የማትፈልጉ ከሆነ በእንደዚህ አይነት መልኩ ቡርሳሜ ሰርታችሁ መመገብ ትችላላችሁ። ድምድም ድምድም ድምድም አለው። ከዛ እንደ አስፈላጊነቱ አስፈላጊ ነው ብላችሁ የምታስቡ ከሆነ እናንተ ትንሽ ቂቤም እንደዚህ ከላይ ጣል ብታደረጉበት ትኩስ ስለሆነ ቅልጥ አርጎ ወደ ውስጥ ያስገባዋል። ትንሽ እፍን እናደርገዋለን መጨመር ነው ትኩስ መረቅ ፍርፍር ያለ ቆንጆ ዘይት ያለው ቡርሳሜ እንድናገኝ አሁን ደግሞ ይዘቱ እናያለን፣ ያለ እንዴት እንደሆነ የምፈልገው ያክል ደቂቃ እንደ ነገርኳችሁ፣ ለሶስት ደቂቃ የሚያክል አፍኝዋለሁ። ሲዘረገፍ ወይም ሲገለበጥ እንደዚህ እናድርገውና ገልብጠው እዛው እያለ እንዳለ ነው። ያው እኛ ጋር የሚበላው ታውቃላችሁ፣ ግን ደግሞ እንዴት እንደሆነ ላሳያችሁ እንደዚህ አይነት መልኩ ታይቷል። ታይቷል እንዴት እንደሚፈረፈር እንደዚህ ፍርፍር ያለ ቆንጆ ይዘት ያለው ቆንጆ ቡርሳሜ እናገኛለን ማለት ነው። ላችሁ አስጠች ሳያችሁ ይህንን ይመስላል። እንዴት ተፈርፍሮ ደግሞ ብድግ እንደሚላያችሁት በማንኪያ መጨረሻ የሚጥም ነቃል የደቡብ ምግብ ስትበሉ ምንድን ነው መስላችሁ ትልቁን ሚና የሚጫወተው ቅቤ ነው። በቃ ቅቤው አነጣጠሩ የመጨረሻ ቅመም ስላለው በጣም በጣም አፋችሁ ላይ የሚቀረው። እነሱም ደግሞ እንዴት እንደሚሰሩ ታውቃላችሁ። አለ በደንብ ነው ቅቤም የሚያርጉበት ና ስትበሉ ሰርታችሁ ትዝታችሁ ነው የሚቀሰቅሰው። በቃ የሚረሳያት ምግብ አይደለም። ሁል ጊዜ በሁሉም ቦታ ስለማናገኘው፣ ደው ሄዳችሁ የሆነ የደቡብ ክልል ምግብ በላችሁ ማለት በቃ ሁል ቀን የምታስታውሱት ነገር ነው እና በሰራችሁ በተመገባችሁ ቁጥር ትዝ የሚላችሁ እሱ ነው። ቆንጆ ቅቤ ካላችሁ ደግሞ እንደዚህ አይነት መልኩ ሰርታችሁ ብዙ ቅቤት ስታደርጉ ጤናንም ባማከለ መልኩ ግድ አይደለም ሁል ጊዜ እንደሚሰራው አይነት አርጎ እንደተለመደው አይነት አርጎ መስራት በእናንተ በምትወዱት መልኩ በመጠናችሁ ቅቤያችሁን መጥናችሁ በእንደዚህ አይነት መልኩ ሰርታችሁ ብትመገቡት የመጨረሻ ጤናማና ቆንጆ ምግብ ነው። ቡላም ቡላ ነው፣ ጤናማ ነው። ጎመንም እንደዛው፣ ስጋውም እንደዛው። አይታችኋል እንግዲህ የገባበትን ነገር በጣም አነስ አድርጋችሁ ቅቤ ጨምራችሁ በእንደዚህ አይነት መልኩ ስሩና ተጠቀሙ ለመሳቹ ይህን መላቹ። ብዙ ጊዜ በባህል ሲሰራ ምግብ ምን ያህል ቅቤ ቢገባበት አንደኛ በጣም ነው የሚንቀሳቀሱት፣ ሁለተኛ ነገር ደግሞ ሁልቀን፣ ቀን በየቀኑ እንደዛ አይነት ቅቤ የጨመሩ አይደለም የሚበላው። ለመስቀል ጊዜ ለምሳሌ ክትፎ ላይ በጣም ብዙ ስራ ሙሉ ቅቤ የተጨመረ ማለት ኤቭሪዴይ፣ ስራ ሙሉ ቅቤ የጨመሩ ይበላሉ ማለት አይደለም። ግን አንዳንድ ጊዜ ግን ይህት ዘይ እናደርገውና ቤት ውስጥ እንደዚህ በቀላሉ መስራት ከቻለን ማለት ነው ልምድ እናደርገዋለን። እና ሁሉ ጊዜ ቅቤ የተጨመረ በቃ ያየነው አይነት ቅቤ የጨመረ ከቶ ላይ የምንመገብ ሰዎች እንኖር ይሆናል እንዲሁም ደግሞ የተለያዩ ቅቤ የሚያስፈልጋቸው የሀገራችን ምግቦች ላይ የበየቀኑ ምግብ ስናደርጋቸው ቅቤ የጨመረ የምንመገብ ሰዎች ሊኖር ይችላል። ስለዚህ እሱን ትተን ማለት ነው በእንደዚህ ያት መልኩ በቅቤ ፋንታ መረቅ ጨምራችሁ በመረቁ በእንደዚህ ያት መልኩ ሰርታችሁ መር ደግሞ የበየቀኑ ምግብ ማድረግ ይቻላል። ቀለል አድርገን ሰርተን ለማድረግ ፈልጌ ነው። ለማንኛውም ለዛሬ የነበረ ምግብ ይህን ይመስል ነበረ። ቡርሳሜያችን በዚህ መልኩ ተጠናቋል። አዲስ ሆናችሁ ወደ ቻናሌ ቻናሌን ኮድራችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትም ደግሞ ካደነቃችሁ በላይክ ፍቅራችሁ ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ ባይ።